ሰላም፣ ሰላም፣ ሰላም! የአባቴ ብሩካን በክርስቶስ ኢየሱስ ደም ከዘላለም ሞት ወደ ዘላለም ሕይወት የተሸጋገራችሁ የተወደዳችሁ እየተመረጣችሁ ከዓለም ሁሉ የተዋጃችሁ ከኃጢአት ከሞት ሕጭንገፋ ከመርገም የተዋጃችሁ የተወደዳችሁ ውድ የአባቴ ልጆች እንደምንሰነበታችሁ የተባረካችሁ ልጆች፣ ወንድሞቼ፣ አባቶቼ፣ እናቶቼ ሁላችሁ የከበረ ሰላምታዬን በጌታዬ በኢየሱስ ክርስቶስ ስም አቀርብላችኋለሁ። ሰላማችሁ የበዛ የተትረፈረፈ ይሆን። እንደምን ዋላችሁ? እኔ በጣም ደህና ነኝ። አምላኬ የአባቴ የእግዚአብሔር የረኛ ስም የተዋረከ የተቀደሰ ይሆን። ባካችሁ ቪዲዮ ከማየታችሁ በፊት ላይክ አድርጉ። ቪዲዮ ሲጀምሩ ላይክ አድርጉ ወይም ደግሞ ሲጨርሱ ላይክ አድርጉ። ደግሞ ሚን ቪዲዮ እየተመለከታችሁ ብቻ አትውጡ። ላይክ ማድረጋችሁን ኮሜንት መጻፋችሁን ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ አድርጋችሁ ደግሞ የደወል ምልክቱን ተጫኑ። ሁሌ ጠዋትና ማታ በየቀኑ እግዚአብሔር እየረዳን በጸሎት እየተገናኘን ነው ማለት ነው። እንደገና ደግሞ የእግዚአብሔር ቃል እናነባለን ማለት ነው። በበለጠ ደግሞ ለመዘጋጅ በበለጠ ደግሞ በመንፈሳዊ ነገሮች ለመያያዝ ደግሞ ጥረት እናደርጋለን። ዝግጅትም ደግሞ እያደረግኩ ነው። እግዚአብሔር አምላካችን እግዚአብሔር ይረዳናል። እግዚአብሔር የተመሰገነ እየተቀደሰ ይሆን ግን እባካችሁ በእያንዳንዱ በሶሻል ሚዲያቸው ሼር ማድረግ ትችላላችሁ። በዩቲዩብ፣ በቲክቶክ፣ በፌስቡክ ኦር በቴሌግራም፣ በሁሉም ቻናላችሁ፣ በሚሴንጀር ሼር ማድረግ ትችላላችሁ፣ ለብዙዎች እንዲደርስ ማለት ነው። እግዚአብሔር አምላክ ይባርካችሁ፣ እግዚአብሔር አምላክ ይርዳችሁ። በነገር ሁሉ መከናወን ስኬት ይሆንላችሁ፣ ሰላማችሁ እየተትረፈረፈ ይሁን። በነገራችሁ ሁሉ እግዚአብሔር ጣልቃ ይግባ፣ እግዚአብሔር ይቅደምላችሁ። የዛሬን ጸሎት እንጸል እንጸልያለን እንደተለመደው ደግሞ የእግዚአብሔርን ቃል በማንበብ እንጀምራለን ማለት ነው። እግዚአብሔር አምላካችን የተባረከ ይሁን። ስፍራውን በጌታችን በኢየሱስ ክርስቶስ ስም አነባለው። ሮሜ ምዕራፍ 8 ከቁጥር 1 ጀምሮ እስከ 9 ያለውን አነባለው። ስፍራውን በኢየሱስ ክርስቶስ ስም አነባለው። እንግዲህ በክርስቶስ ኢየሱስ ስላሉት አሁን ኮነኔ የለባቸው። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶናልና ከሥጋ የተነሳ ስለ ደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጎአልና፣ እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአት በስጋ ኃጢአትን በስጋ ኮነነ። እንደ ስጋ ፈቃድ የሚኖሩ ስጋን የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ። ስለ ስጋ ማሰብ ሞት ነውና፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና፣ ለእግዚአብሔርም ሕግ አይገዛም ምና መገዛትም ተስኖታል። በስጋ ያሉት እግዚአብሔርን ደስ ሊያሰኙት አይችሉም። እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላቸውም። የክርስቶስ መንፈስ የሌለው ከሆነ ግን ይሄው እርሱ የእርሱ ወገን አይደለም ይላል። ምላካችን እግዚአብሔር የተባረከ የተቀደሰ ይሆን። ቃሉ ይጠግናል። ቃሉ ያስተካክላል። ቃሉ በውስጥ በሰዎች ልብ ውስጥ ያለውን ጨለማ ይነቅላል። በሰዎች ልብ ውስጥ ያለውን አለማወቅና የዲያብሎስን ሽንገላ ነቅሎ፣ መራራን ስር ነቅሎ፣ ጥላቻን ነቅሎ፣ አመፃን ነቅሎ፣ ድንቁርና ነቅሎ ያስወግዳል። ብርሃንን በሰዎች ልብ ውስጥ ያበራል። አምላካችን እግዚአብሔር ሆይ ስለ ቅዱስ ቃልህ ስምህ ይባረክ። አልህ ወደ ህይወት ሁሉ ይመራናል አለ ወደ እና መንገድ ያሳየናል። ቃል ልቦናችንን ይፈውሳል። አእምሯችንን በጎ አድርጎ ቅን አድርጎ ያስተካክላል። አለ። በህይወታችን በተቋጠረው በዘገየው በተዘበራረቀው ነገራችን ሁሉ ጣልቃ ገብቶ ይፈውሳል፣ ይጠግናል፣ ያስተካክላል፣ ያበረታናል፣ ያንጸናል፣ ወደ ከፍታና ወደ መንፈሳዊ ክብርና ኃይል ወደ ትንሣኤው ክብርና ኃይል ያሸጋግረናል። አምላካችን ሆይ ቅዱስ ቃልን እናምናለን፣ ቅዱስ ቃልን እንከተላለን፣ ቅዱስ ቃልን እናመሰግናለን። ስለ ቅዱስ ቃል ስም እየተባረከ ይሁን። እግዚአብሔር እንለምንሃለን እንደ እግዚአብሔር አምላኪ እንደ እውነት እግዚአብሔር እንደ መንፈስ ቅዱስ እግዚአብሔር አምላኪ ወይ በስጋ ያልተቻለውን ክርስቶስ በኃጢአተኛ ስጋ ምሳሌ ሆኖ ኃጢአታችንን ተሸክሞ በደላችንን ተሸክሞ የእኛን መተላለፍ በጻድቁና በንጹህ ልብ ህይወቱ ላይ ተሸክሞ የእኛን በደል ኃጢአት ሁሉ በስጋው ተሸክሞ ነገር ግን ህይወት ሰጥተኸናል። ነገር ግን መንገድ ሆነናል፣ ሕይወት ሆነናል፣ እውነት ሆነናል። እግዚአብሔር ወይ የኃጢአትን ቀንበር በአንድያው ልጅ በክርስቶስ ኢየሱስ በኩል አስወግደናል። በሥጋ ልባሽ የማይቻለውን ከአዳም የመጣውን መርገም ሁሉ ከእኛ አስወግደልናል። ስለዚህ እግዚአብሔር አምላክ ሆይ በሥጋ ወደ ኋላ በመመለስ የሥጋን ነገር በማሰብ ዓለምን በማሰብ ምኞታችንን በማሰብ የዲያብሎስን ሽንገላ በመስማት እግዚአብሔር አምላኬ በመታለል እግዚአብሔር አምላኬ በዓለም ማታለልና በብልጭ ልጩ በክፉም በተያዘው ዓለም በሚያስተው ዓለም ሁኔታዎች ላይ እግዚአብሔር አምላኬ ሆይ ተሰነካክለን አንተን እንዳናሳዝን፣ እግዚአብሔር አንተን እንዳንበድል ቅዱስ መንፈስን የዳንበትን የተመሰረነትንበትን ቤዛችንን ሊቀ ካህናችንን ቅዱስን እግዚአብሔር ወይ ልጅን ኢየሱስ ክርስቶስ እንዳንበድል አንተን እንዳንበድል አባ አባቶ ያንተን እንዳናሳዘን በመዳናችን እግዚአብሔር አምላኬ በተቀበልነው በታላቁ እግዚአብሔር አምላኬ በሕያው ተስፋ ላይ እግዚአብሔር አምላኬ በደል እንዳንሰራ እግዚአብሔር ወይ እርዳን፣ ማስተዋልንም ስጠን። እግዚአብሔር አምላኬ ወደ ኋላ የሚመልስ ነገር ሁሉ ከእኛ ይራቅ። በጌታ በኢየሱስም በመንፈስ እንጂ በሥጋ አይደለንም ተብሎ እንደ ተጻፈ እግዚአብሔር የክርስቶስ መንፈስ የሌለው ግን ይኸው የእርሱ ወገን አይደለም እንደ ተጻፈ መንፈስ ቅዱሰው በኃይል ሙላብን የስጋ አስተሳሰብ ኋላ የሚያስቀር አስተሳሰብ ዓለምን የሚወድ አስተሳሰብ ምኞትን ስጋን ለማስደሰት የሚጥር እግዚአብሔር አምላክ ሆይ ነፍስን የሚያቆሽ የነፍስን ሩጫ የሚገታ ስጋዊ አስተሳሰብ ከእኛ ይራቅ። ጥላቻ ከእኛ ይራቅ። አመፃ ከእኛ ይራቅ። እርጉሳት ሁሉ ከእኛ ይራቅ። የአጥያት ለመመደቅ እንበር ስራት ሁሉ ከእኛ ይራቅ በኢየሱስ ክርስቶስም ይቆረጥ። እግዚአብሔር አምላኪ ሆይ እርዳን። እግዚአብሔር አምላኪ ሆይ ስለ ሰማያዊው ነገር፣ ስለ ክብር፣ ስለ ዘላለም መንግስት፣ ስለ ተወደደው መንግስት፣ ስለ ወንጌል፣ ስለ እውነት፣ ስለ ተመሰረትንበት፣ ስለ እሱ ብቻ እንድናስብ መንፈሳችን በኢየሱስ ክርስቶስን በእኛ ላይ እንዲነቃቃ እንዲደሰትብን እንጸልያለን። እግዚአብሔር አምላክ ያንተ መንፈስ እንዳያዝን ያንተ ቅዱስ መንፈስ እንዳያዝን የተዋረከው መንፈስ እንዳያዝን እንዳናሳዝን እለት እለት በቅዱስ ቃልህ እየቀረዝከን እያነስከን እያስተካከልከን ወደ ሕይወት ሁሉ እንድትመራን በኢየሱስ ክርስቶስ እንለምናለን። እግዚአብሔሩ ማንኛውም አይነት ዓለማወቅ ማንኛውም አይነት የተ የተንሸዋረረ ወይ የተጣመመ የገባ ውስጣችን ላይ ገባ ማንኛውም ከዲያብሎስ ከሽንገላው የሆነ ክፉ መረዳት ቢኖር ከእኛ የተነቀለ ይሁን። የቃሌ ብርሃን በልባችን ይብራ። አቤቱ ንጹሕ ልብን ፍጠርልኝ የቀናውንም መንፈስ በውስጤ አዲስ ብሎ ባሪያ እንደጸለየ እኛምን ጸልያለን። አቤቱ ንጹሕ ልብን ፍጠርልን፣ የትንሣኤው መንፈስ በውስጣችን ይንገስ፣ የተተከልንበት የእውነት መንፈስ በውስጣችን ፍሬ ያፍራ። አምላካችን ሆይ በውጭ ህይወታችን፣ በውስጥ ህይወታችን ክርስቶስ ይታይ፣ ክርስቶስ ይገለጥ፣ ክርስቶስ ይንገስ። መንፈስ ቅዱስ ሥራውን ይስራ። ስጋችን ምኞታችን ዓለምና ሁኔታው እግዚአብሔር በእኛ ላይ እንዳይሰራ የተቀደሰው የተባረከው መንፈስ በእኛ ላይ ይስራ። አምላኬ ህይወታችንን ከርሞ እግዚአብሔር አምላኪ ተመሳሳይ ህይወት እንድንኖር እግዚአብሔር አምላኬ የማይለወጥ ህይወት እንድንኖር በድንዛዜ እንድንኖር እግዚአብሔሩ ለውጥ በሌለው ህይወት እንድንኖር ህይወታችንን የድግግሞሽ ወደኋላ እየመለሰ የድግግሞሽ የሚያደርግ ስንፍና እስራ ድንዛዜ አዚም ጨለማ ሁሉ በኢየሱስ የተገፈፈ ይሁን ከእያንዳንዱ ነፍስ ላይ የተገፈፈ ይሁን። ንቃት ትጋት፣ የጸሎት በርታት፣ ጸጋ፣ መልካም ስራ፣ በጎ ህልና ቅንነት በኢየሱስ ክርስቶስም ይብዛልን፣ ይትረፍረፍልን። ፈቃዴ ሁሉ በዘመናችን ሁሉ ያለመከልከል በኢየሱስ ክርስቶስም ይፈጸምብን። ጠማማ ነገር ከእኛ ይራቅ፣ መራራ ስር ከእኛ ይነቀል፣ ልባችን የቀና፣ ሐሳባችን የቀና መግባት መውጣታችን ሁሉ በብራኔ የተባረከ የቀና እንዲሆን በኢየሱስ ክርስቶስ ስም እንጸልያለን። እንዳንበድል ጠብቀ፣ እንዳናሳዝን ጠብቀ አምላካችን ይርዳል። ን በሰላም ስላዋልከን መግባት መውጣታችንን ጥበቃ ሰላም ስላልተለየን እናመሰግናለን። ፈላሳው ጨለማው ስላልዋጠን እናመሰግናለን። እግዚአብሔር ሆይ ይህን ሌሊት ስለሰጠን ይህን ምሽት ስለሰጠን እናመሰግናለን። የሰላም ምሽት፣ የሰላም ሌሊት ይሆንልን። በጨለማ የሚሰራ ክፋት፣ ኃይል፣ ጥንቆላ፣ ሙዋርስ፣ ድግምት አስመት ማንኛውም እባቦና ጌንጡን ትረግጡ ዘንድ ስልጣን ሰጥቻችኋለሁ ተብሎ እንደተጻፈ በጠላት ኃይል ሁሉ ላይ በኢየሱስም፣ ውድቀት ይሆን፣ ሽብር ይሆን፣ ውርደት ይሆን። እግዚአብሔር ሆይ ለእኛ ብርሃን ይሆንልን፣ ድል ይሆንልን፣ ማሸነፍ መከናወን በኢየሱስም፣ በሕይወታችን በጤናችን በቤታችን በሕይወታችን በኑሯችን ሁሉ በኢየሱስ ክርስቶስም ድል መከናወን ስኬት ይሆንልን። ስለ ሁሉ ተባረክ፣ እናመሰግናለን። በጌታችን በኢየሱስ ክርስቶስ ስም ጸለይ፣ አሜን።